ሰላም ሰላም፣ እንደምናላችሁልኝ እናንተ ጋር ሁሉ ሰላም እና መልካም እንደሚሆን ተስፋ አደርጋለሁኝ። በአሁኑ ሰዓት እጅግ በጣም ብዙ ጥያቄዎች በውስጥ እየመጡልኝ ነው። ኦኬ። ከይቅርታ ጋር እዚህ ጋር ሁሉንም አንድ ላይ አድርጌ ለመመለስ እሞክራለሁኝ። እኔ እንደ ግለሰብ ማለት ነው የማውቀውን ነገር እኔን ህግ በማያስጠይቀኝ መልኩ ሰዎችን በማ የማየውን ነገር በጠቅላላ ከዚህ ጋር ማለት ነው ይታያቸዋል ከዚህ ጋር ለእናንተ እነግራቸዋለሁ። ኦኬ። ግን እኔ የእንትን የበራቱንግ ሽቴ ለሰራተኛ አይደለሁኝ። አጋጣሚ ሆኖ ማለት ነው እዚህ ሀገር እሱን የሚሰሩ በፕሮፌሽናል የተከፈቱ ድርጅቶች አሉ። እነዚህ ድርጅቶች ከስደተኛ ምንም አይነት ገንዘብ አይጠይቁም። መንግስት ነው እየከፈታቸው። ኦኬ አስተርጓሚ የሚያስፈልጋችሁ ከሆነ አስተርጓሚዎች አሉ። መጠለያ የሚያስፈልግ ከሆነ መጠለያ የት እንደምታገኙ፣ የት መማር እንደምትችሉ፣ ጥገኝነት የት መጠየቅ እንደምትችሉ እነሱ መንገዱን ያሳዩዋችኋል፣ እስከ ጠበቃ ድረስ ማለት ነው። ልታሰምሩበት የሚገባው አንድ ነገር ቢኖር ያለምንም ክፍያ ኦኬ፣ ያለምንም ክፍያ የሚለው ይሰምርበት? በአሁኑ ሰዓት ማንኛውንም ኢንፎርሜሽን የትን ሄዳችሁ ማግኘት ትችላላችሁ። ያለምንም ክፍያ በጀርመን መንግስት ተመድበው የተቀመጡ ሰዎች ኦኬ። እናንተን ለመንገስ ለማገዝ የተቀመጡ ሰዎች አሉ። እነሱ ጋር ሄዳችሁ የሚያስፈልጋችሁ ነገር መጠየቅ ትችላላችሁ። አሁን ወደ ጉዳዩ ስመጣ የትን ሂድ በሚለውን ሁለት ነገር ላሳያችሁ ይፈልጋሉ። ኦኬ፣ እንደሚታያችሁ ከሆነ እዚህ ጋር እኔ ካሪታስ ጋር ነኝ ያለሁትኝ። እና በተለይ ይሄ ሂልፈ ኢንቴግራሲዮን ኢንደን ቤሩፍ ናክ ፓራግራፍ አስራ ስድስት የሚለው ኦኬ፣ ኤ ሶሻል ግሴትስ እዚ ጋር እርዳታ መጠየቅ ትችላላችሁ። ኦኬ፣ ጆብ ሴንተር ማለት ነው። ሌላው ደግሞ ካሪታስ ካሪታሶች ናቸው። አሁን ይሄ ለምሳሌ እዚ ሚኒስትር ያለው ነው። እዚ ጋር ቤርካን አንሽ ብሩክ ነ ምን እዚህ ጋር የሚለው ለኡን ሰራ አንግቦት ስፈ ሜንሽን አፕ ሲቪን ስፋንሲ ያራል እድሜያቸው ከሀያ ሰባት ዓመት በላይ ለሆነ ይላል። ነገር ግን ለሚን እንደየሬግም አለ ለልጆችም አለ ከልጆች ጋራ ለሚሰደዱ ሰዎች ስለ ጤን ለጤን የጤንነት ችግር ያለባቸው ኦኬ ካሪታስ ፎር ዩክራይንም እዚህ ጋር አለ። ካሪታስ ሄዳችሁ እነዚህ ሰዎች ለምሳሌ እዚህ ጋር ጀርመንኛ መናገር ባልችልም የሚላል መናገር ባልችልስ በራቱ ሚንደየሪጋ ይሄ ደግሞ ለልጆች እድሜያቸው ከአስራ ስምንት ዓመት በላይ ለሆኑ ስደተኞችም ነው እዚህ እርዳታ የሚሰጡት። እንግዲህ ይሄ ካሪታስ ነው። ተግባባን እ ኢህ ሃበ አስዩል በአንትራክት ከነዚህም የማይነ አሲል ፈፋረውን ተሽጥ የሚለው እዚህ ጋር ብከፍትላችሁ ያህል ይላሉ። እናግዛችኋለን ነው የሚሉት። ኦኬ፣ ተግባብተናል። እያነበባችሁት አይደለም ያ ካሪታስ እና ይሄንን ሁሉ ለእናንተ ሲያደርግላችሁ ሲያደርጉላችሁ ምንም አይነት ክፍያ ከእናንተ አይፈልጉም። ኦኬ፣ ይህን ላሳያችሁ ወድጃለሁኝ። በተረፈ መልካም ድል። እዚህ ጋር መጨረሻ ላይ አንድ ያየዋት ነገር ምድል ኮስተት ዲበራቱን ገልድ እነዚህ መማክሩ ሰዎች ገንዘብ ያስፈልጋቸዋል። ናይ ዲበራቱ ኮስተት ከነ ገልድ ምንም አይነት ክፍያ ምንም አይነት ነገር አያስፈልግም። ኦኬ በተረፈ መልካም ጊዜ። ይህን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። አመሰግናለሁ።